ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርበናል። የ206ኛ ኮር 14ኛ ክፍለ ጦር ቃኝና መሐንዲሶች ከጅበላ ሙተራ ሻለቃ ጋር በጥምረት በመሆን ባደረጉት ታላቅ ተጋድሎ አስደማሚ ጀብድን ሰርተው ውለዋል። ሁለት የአገዛዙ ወንበር አስጠባቂ ኮረኔሎች ላይ በሊበን ከተማ አስደማሚ ኦፕሬሽን እንደተሰራባቸውም ተነግሯል። በአሸባሪው ኃይል በግፍ የተደበደቡት መምህራን ጉዳይ ብዙሃንን አስቆጥቷል። የአማራ ፋኖ ብሔራዊ ኃይል በሰጠው መግለጫ የብልጽግናን አገዛዝ አስገድዶ መድፈርን እንደ ጦር ስልት እየተጠቀመ ነው ሲል ከከሰሰ በኋላ ዓለም አቀፍ የሚዲያ ተቋማትንና ማህበራትን ደግሞ በስንፍናና ቸልተኝነት ወቅሷል። በቡግና ወረዳ ህዝብ ላይ አሰቃቂና ዘግናኝ ድርጊት ተፈጽሟል የሚል መረጃም ተሰምቷል። የሚሊሻ አባል ሆነው ከብልጽግናው አገዛዝ ጋር በመተባበር ወገናቸውን የአማራ ህዝብን ዘር ማጥፋት እየፈጸሙበት እንደሆነ የገባቸው የአማራ ልጆች አገዛዙን እየከዱ በስፋት ፋኖን እየተቀላቀሉ ነው ሲል የአማራ ፋኖ ብሔራዊ ኃይል አሳውቋል እነኝህንና መረጃዎች በዝርዝር ወደ እናንተ እናደርሳለን። እናንተም የተወደዳቸው አድማጭ ተመልካቾቻችንም ቻናላችንን ሰብስክራይብ፣ ቪዲዮዎችንም ላይክና ሼር በማድረግ አብራችሁን በወዳጅነት እንድትዘልቁ በአክብሮት ተጋብዛችኋል። አሁን ወደ መረጃዎቹ እናልፋል። የሁለት መቶ ስድስተኛ ኮር 14ኛ ክፍለ ጦር ቃኝና መሐንዲሶች ከጅበላ ሙተራ ሻለቃ ጋር በጥምረት በው መሆን ባደረጉት ታላቅ ተጋድሎ አስደማሚ ጀብድን ሰርተዋል ተብሎላቸዋል። የአረመኔው ሰራዊት ከደብረ ኤልያስ ደብረ ማርቆስና ማኑኤል ከተሞች በመነሳት ወደ ተርቸከል ሊባኖስ በሶስት አቅጣጫዎች አድርጎ ስምንት ዲሽቃዎችን በታጠቀና በመድፍ በታገዘ ኃይል ጥቃት ለመሰንዘር ቢንቀሳቀስም ከጠዋቱ 12 ሰዓት ጀምሮ በተደረገበት የደፈጣ ጥቃትና መደበኛ ውጊያ በርካታ የሰራዊት አባላቱ ተደምስሰውበት ተመልሷል። የማዕከላይን 602ኛ ኮር 32ኛ ክፍለ ጦርን በተወርዋሪነት የተጠቀመው የአረመኔው ሰራዊት ተጨማሪ ድጋፍ ሰጪዎችን ይዞ ቢንቀሳቀስም በሁለት ግንባር በተከፈተበት አጣዳፊ ውጊያ ትስስሩ ተቋጦ ወደኋላ ለማፈግፈግ ተገዷል። ጨለማን ከለላ በማድረግ ስምሪቱን ያደረገው ይኸው ጠላት በቴዎድሮስ ህዝብ በ206ኛ ኮር የ14ኛ ክፍለ ጦር ቃኝና መሐንዲስ ቸርተከል ላይ ባተደረገበት የደፈጣ ጥቃት ሙትና ቁስለኛ ሲሆን በሊባኖስ ግንባር ደንባ ላይም ከፍተኛ ትንቅንቅ የፈጸመችው ጅ የጅበላ ሙተራ ሻለቃ አስደናቂ ጀብድን ፈጽማለች ተብሏል። በቸርተከሉ ውጊያ ጠላት ተቀጥቅጦ ወደ ኋላ ሲመለስ አስክሬኑን ቀብሮ በአንድ አምቡላንስና ፓትሮል ቁስለኛውን ለኛውን ተሸክሞ ፈርዟል። የወገን ኃይል ታላቅ ጀብድን የፈጸመበት ደንባ እስከ ምሽት 12 ሰዓት አውደ ውጊያው ቀጥሎ የነበረ እንደሆነ ሲታወቅ የጠላትም ሁለት የጦር አመራሮቹ ተደምስሰውበት መመለሱ ተነግሯል። በሁለት የአገዛዙ ወንበር አስጠባቂ ኮሎኔሎች ላይ በሊበን ከተማ አስደማሚ ኦፕሬሽን እንደተሰራ ተነግሯል። በሰሜን አቸፈር ወረዳ ስር በሆነችው በሊበን ከተማ ላይ መሽጎ ያለው ጡት ቆራጩ ሰራዊትና አጥቧይ ልብስ የሚሊሻ ላይ ከባድ ምትም ደርሷል። ሌሊት ላይ ፋኖን ለማፈን ያሰበው ጡት ቆራጩ ሰራዊት ከሊበን ጉግ፣ እንዲሁም ከሊበን ቆንገሬ እና ከሊበን ወደ ሳንክራ ሲወጣ ከኮሎኔል የበለጡት የቤት ወደድ አያሌ መኮንን ብርጌድ አባላትና የጦር ጠበብቶቹ ስስብልቱን ለቅመው በመለየት ሊበን ከተማ ላይ ሰርገው ገብተውን በማደር ጠላት ቅዱን ሳይፈጽም ታቀዱበት ምሽክል ሊደረግ ችሏልም፤ ብለዋል በዚህ ውጊያ ሶስት ክላሽ እና ሰባ የክላሽ ተተኳሽ እንደተማረከና አስር የመከላከያ አባላት እንዲሁም ቁጥራቸው በሁል ያልተለዩ ሚሊሻዎች እስከ ወዲያኛው መሸኘታቸውንም ለማወቅ ተችሏል። ሆስፒታልም በቁስለኛ ተጥለቅልቋል ተብሏል። በዚህ የተበሳጨው ጥጥቆራጩ ሰራዊት ከሊበን ሳንክራ ከተማ እየተጓዘ ማህበራትን አውድሟል። የግለሰብ መሳሪያዎችንም ዘርፏል። መስመር ላይ ያሉ ከ20 በላይ ወጣቶችንም አፍሷል። እናም ይህ አረመኔ ሰራዊት ወታደሩ ሲያልቅበት ወጣቱን በግዴታ እያፈሰ ለማታገል ስለፈለገ ሁሉም ወጣት ጥንቃቄ እንዲያደርግ ከወዲሁ እናሳስባለን፣ የሚል መልእክትም ከእዙ ተላልፏል። በአሸባሪው ኃይል ጭካኔ በግፍ የተደበደቡ መምህራን ጉዳይ ብዙሃንን አስቆጥቷል። በሰከላ ወረዳ ኮለል እና ጃቦላ ቀበሌ በትምህርት ጉዳይ ከማህበረሰቡ ጋር ውይይት ሲያደርጉ ውለው ወደ የቤታቸው በመመለስ ላይ ያሉ ርዕሳነ መምህራንና መምህራን በአሸባሪው በአብይ አህመድ አገዛዝ ሰራዊት ተደብድበው ጤና ጣቢያ ገብተዋል የሚል መረጃ ተሰምቷል። መልሰው አለሙ የጃቦላ አንደኛ ደረጃ ትምህርት ቤት ርዕሰ መምህር፣ እንዲሁም ገበያው እምሬና አበበ አዳሙ የተባሉ የጃቦላ አንደኛ ደረጃ ትምህርት ቤት መምህራን ፈንታሁን አለባቸው ከተባለ የኮለል አንደኛ ደረጃ ትምህርት ቤት ርዕሰ መምህር ጋር አሰቃቂ ድብደባ የደረሰባቸው እንደሆኑም ለማረጋገጥ ተችሏል። የአማራ ወጣት እንዳይማር ፈልገን ሳይሆን የሚሆነውንና የሚመጣውን ችግር እጅግ አስከፊ መሆኑን ቀድመን ስለተረዳን ነው ሲልም ፋኖ አሳስቧል። ተማሪ ቃል ኪዳን በዚህ ሰው በላ ቡድን በግሩፕ ተደፍራ መረሸኗ የቅርብ ቀን ትውስታ ነውም ብሏል። አማራ የሆነ ሁሉ ይህንን ፋሽስታዊ ስርዓት ተባብሮ ማስወገድ ካልቻለ መጪው ጊዜ ካሁኑ የከፋ ነው ሲልም መረጃውን ደምድሟል።

በዚሁም ላይ ህዳር 15 ቀን 2018 ዓ ም ከአማራ ፋኖ ብሔራዊ ኃይል የተሰጠው መግለጫ የብልጽግና አገዛዝ አስገድዶ መድፈርን እንደ ጦር ስልት እየተጠቀመ ነው ብሏል። የአማራ ህዝብ ላይ የተጀመረው ይፋዊ የዘር ማጥፋት ጦርነት ከተጀመረ ሶስት ዓመታትን ሊደፍን ተቃርቧል ብሎ የጀመረው መግለጫው የብልጽግና አገዛዝ ዓለም አቀፍ የጦር ህግጋትን በመጣስ በተለይም ሲቪሊያንን ከጥቃት የመጠበቅ ግዴታውን እንዲወጣ የሚያስገድደውን መሰረታዊ ህግ በመቃረንና ሁሉንም የጥፋት ስልቶቹን በመተግበር በአማራ ህዝብ ላይ ሁለንተና የጦር ስልትን በመተግበር ላይ ይገኛል ሲልም ጠቁሟል። ይሄ ሁሉን አቀፍ የጥፋት ስልት ንጹሐንን በመግደል በማህበራዊ እንቅስቃሴ ላይ ያለውን ያልታጠቀውን ህዝብ በጅምላ ጨራሽ መሳሪያዎች በመጨፍጨፍ የሰላማዊ ነዋሪዎችን ንብረትና ገንዘብ በመዝረፍ እናቶችና ህጻናትን በጅምላና በተናጠል አስገድዶ በመድፈር የሚደፈሩ ሴቶችን ገላ መቆራረጥ ባለትዳር ሴቶችን በመድፈር ማህበራዊና ስነ ልቦናዊ ቀውስን በመፍጠርና በሌሎች የሽብር ተግባራትን ተካቶ ቀጥሏል፣ ብሏል። አገዛዙ እነዚህንና መሰል ድርጊቶችን መፈጸም ህዝብን የማጥቂያ ስ ሰልፍ አድርጎ በመገንዘቡ ያሰማራው አረመኔ ሰራዊትን በገባባቸው ቦታዎች ሁሉ እነኚህን ዘግናኝ የጦር ወንጀሎችን መፈጸሙ መለያ ባህሪው ወደ መሆን ተሸጋግሯል፣ ሲልም መግለጫው ጠቁሟል። ይህንን የተመለከተው ዓለም አቀፉ ማህበረሰብና መላው ኢትዮጵያዊ በጊዜ ተመጣጣኝ እርምጃና ምላሽ ባለመስጠቱ ምክንያት በአማራ ህዝብ ላይ የተጀመረው ጦርነት በዚህ ህዝብን የማጥቂያ ዘዴ በአይነትም በብዛትም በሽፋንም እጅጉን ተጠናክሮ ሊቀጥል ችሏልም፣ ሲልም ከሷል። ከሰሞኑ ዓለም አቀፍ ተደራሽነት ያለው ቢቢሲ ይህንን ጉዳይ ከውቅያኖስ ላይ በጭልፋ እንዲሉ ጥቂት ማሳያ ዋቢዎችን በማድረግ ካወጣው የምርመራ ሪፖርት በስተቀር አገዛዙ በአማራ ህዝብ ላይ የሚፈጽማቸው የጦር ወንጀሎች ዛሬም የዓለም ጆሮን ተነፍጓቸው ቀጥለዋል። የሚለው የአማራ ፋኖ ብሔራዊ ኃይል መግለጫ እኛም ባደረግነው የዳሰሳ ጥናታችን ያለማቋረጥ በቀጠለው ጦርነት መሀል በአማራ ክልል የሰፈረው የብልጽግና ሰራዊት ከ100 ሺህ የሚልቁ እናቶችንና ታዳጊዎችን በጅምላና በተናጠል መድፈሩን አረጋግጠናል ይሆናል ሲል አጋልጧል። ለክብሩ ቀናይ የሆነውን የአማራን ህዝብ የስነ ልቦና ችግር ለመፍጠርና ለማዋረድ በሚል ስሌት በዚህ የመድፈር ወንጀል በተለየ ባለትዳር እናቶች፣ ካህናትና ቄሶችን ጨምሮ የሃይማኖት አባቶች ሚስቶች፣ ታዳጊ ተማሪዎች ሰለባ ከመሆናቸውን በተጨማሪ እናቶችን ከባሎቻቸውና ከልጆቻቸው ፊት፣ ታዳጊ ሴቶችንም ከቤተሰቦቻቸው ፊት፣ መምህራንና መምህራንን ከጓደኞቻቸውና ከተማሪዎቻቸው ፊት በመድፈር ያገዛዙ ሰራዊት የአረመኔነቱን ጥግ ሲያሳየን ቆይቷል ብሏል። በምስራቅ አፍሪካ ቀጠና የቀውስ ጠማቂ የሆነው አብይ አህመድ ያሰማራው ይኸው ሰራዊት የማህበረሰቡን ቅስም በመስበር የገጠመውን ህልውናውን የመታደግ ጦርነት የመመከት ስለ ልቦናውን ለመንጠቅ አስቦ በፈጸማቸው ያስገድዶ መድፈር ወንጀሎቹ ከፍተኛ የሆነ ማህበራዊ ቀብስ ፈጥሯል ብሏል። በርካቶችን አስረግዟል። አባት አልባ ልጆች እንዲበራከቱም አድርጓል። በመሰረቱ እነኚህ ወንጀሎች አብይ አህመድ በፓርላማና በሌሎች መድረኮች ባደረጋቸው ንግግሮች፣ የሰራዊቱ ጄኔራሎችን በተለያዩ ጊዜያት ባቀረቧቸው መልእክቶች ሁንታ የተቸራቸው ጭምር መሆናቸውን ተገንዝበናልም ብሏል። በቅርብ ጊዜም የብልጽግና መዋገር ለአቃለ መጠን ያልደረሱ ታዳጊዎችንና የአእምሮ ህሙማንን ለውትድርና የመመልመልና ና ህገወጥ የሰዎች ዝውውር ተግባር ላይ መሳተፉን የአሜሪካ መንግስት ባወጣው መግለጫ አረጋግጠናልም ብሏል። የሰራዊቱ መኮንኖች ነጋዴዎችን በማገትና በማጎሪያ ካምፖች ውስጥ በማሰር ከፍተኛ ገንዘብና ንብረታቸውን እየተቀበሉ አጋጣሚውን የግል ኪሳቸውን ለመሙላት እየተጠቀሙበት ይገኛሉ የሚል መግለጫ ዓለም አቀፉ ማህበር ሰብ መላው ኢትዮጵያዊና የአማራ ህዝብ ይህንን የብልጽግና አረመናዊ ተግባር ታግሎ የማያስቆመው ከሆነ የበለጠ አጠናክሮ ሊቀጥልበት እንደሚችል ግልጽ ነው ሲልም ጠቁሟል ስለሆነም የአማራ ፋኖ ብሔራዊ ኃይል ቀጥሎ የተዘረዘሩትን ጥሪዎች ያቀርባል በማለትም ሀሳቦቹን ዘርዝሯል ለዓለም አቀፉ ማህበረሰብና ለዓለም አቀፍ ግብረ ሰናይና የሰብአዊ መብቶች ጥበቃ ተቋማት ባቀረበው ጥሪ ኢትዮጵያ የፈረመቻቸው የሰብአዊ መብት ሰነዶች፣ የተዋዋለቻቸው የሁለትዮሽ ስምምነቶችና ሌሎች አስገዳጅ የቃል ኪዳን ሰነዶች በመንግስትነት ስም የተቀመጡ ቡድኖች የሰብአዊ መብቶችን እንዳይጥሱና እንዲያስጠብቁ ይደነግጓሉ በማለት ካስታወሰ በኋላ፣ በመሆኑም የአብይ አህመድ አገዛዝ በቀጠናው ከሚፈጽመው ትርምስ በተጨማሪ በአማራ ህዝብ ላይ በይፋ በከፈተው ጦርነት ለፈጸማቸው የጦር ወንጀሎችና ለሌሎችም የሰብአዊ መብት ማድረግ አስጥፋቶቹ ተመጣጣኝ እርምጃ እንዲወሰድበት የብልጽግና መዋቅርና ባለስልጣናቱ ላይም ማዕቀብን ጨምሮ ሌሎች እርምጃዎች እንዲወሰዱባቸው እና ለአገዛዙ የሚደረጉ ማናቸውም የዲፕሎማሲና ወታደራዊ ድጋፎች እንዲቆሙ በማድረግ ለሰብአዊ መብት መከበር የበኩላችሁን ድርሻ እንድትወጡ እንጠይቃለን ብሏል። በሀገር ውስጥና በውጭ ሀገር ለምትሰሩ ኢትዮጵያውያን የሰብአዊ መብት ተቆርቋሪዎችና ተቋማት በሚል በተላለፈው መልእክት ደግሞ የንጹሐንን ግድያ አስገድዶ መደፈርንና ዝርፊያን እንደ ጦር ስልት እየተጠቀመ ያለው አረመኔው አገዛዝ ከድርጊቱ ይታቀብ ዘንድ የቆማችሁለትን ዓላማ ለማሳካት የምትጠቀሙትን ማንኛውንም የትግል ስልት በመጠቀም ህዝባዊ ወገንተኝነታችሁንና ሰብአዊ ርህራሄያችሁን እንድታሳዩ በፍጥነት እንጠይቃለን ሲል ጥሪውን አሰምቷል። ሰፊው የማህበረሰቡም ክፍል በአገዛዙ እየደረሰ ያለውን ህዝብን የማጥፋትና የማዋረድ ተግባር ለማስቆም እና ህልውናውን ለማስከበር በነቂስ በመነሳት የህልውና አደጋ የሆነውን ይህንን የብልጽግናን አገዛዝ ለመቅበር የምናደርገውን ይህንኑ ተጋድሎ አካል እንዲሆን ጥሪ እናቀርባለን የሚል መልእክት ተላልፏል። ለዓለም አቀፍ የሚዲያ ተቋማትና ማህበራት፣ ዩኒቨርሲቲዎችና ሌሎችም በተላለፈው ጥሪ ደግሞ በኢትዮጵያ የመንግስት የጭቆና ታሪክ ውስጥ በልዩ ሁኔታ የሚጠቀሰውን የአማራ ህዝብ ላይ የተከፈተውን ሁለንተና የጥቃት ትኩረት ማጣቱ አገዛዙ በድርጊቱም እንዲቀጥልበት ምክንያት ስለሆነ ጉዳዩም በቂ ትግል እንዳይደረገበትና እንዲዳፈን የሆነውም በእናንተና መሰል ተቋማት ስንፍናና ቸልተኝነት ጭምር በመሆኑ በዚህ ረገድ ቢቢሲ ለጀመረው የአገዛዙን የህገወጥ ድርጊት የማጋለጥ ተግባር ተመሳሳይ በመሆን በሆነ መልኩ የሰብአዊ ተግባራት እንድትሰሩ ገለልተኛ ተቋማት ጉዳዩን እንዲያጣሩ እና ተጨማሪ ምርመራዎች እንዲደረጉ በማንቃት የሞራልና የህግ ግዴታቸውን እንድትወጡ እየጠየቅን፣ የአማራ ፋኖ ብሔራዊ ኃይል በበኩሉ ምርመራ ለሚያደርግ ማንኛውም ገለልተኛ አካል ሙሉ ትብብር የሚያደርግ መሆኑን እናረጋግጣለን በማለት መግለጫውን ቋጭቷል። ዘር አጥፊው አረመኔው የመከላከያ ኃይል ስድስት ንጹሐንን ምላስና ብልት ቆርጦ ረሸነ የሚለው ዜና ማስደንጋጭ ሆኗል። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስዝ 105ኛ ኮር 44ኛ ክፍለ ጦር ስር በተደረገ ተጋድሎ ብዛት ያላቸው ጥቁር ክላሾች እና ተተኳሾች ሲማረኩ፣ ከ20 በላይ የአሸባሪ ቡድን አባላት ተወግደዋል። ዳር 14 ቀን 2018 ዓ ም ደግሞ ከሰከላና ከቡሬ በሁለት አቅጣጫ በሌሊት በመንቀሳቀስ ለማፈን የሞከረው አረመኔው ቡድንም በመልሶ ከበባ ሊቀጠቀጥ በቅቷል። ከአጉትን እስከ አሸፋ በዘለቀው አውደ ውጊያ ጨፍጫፊውና ዘራፊው መንግስታዊ ቡድን ሙትና ቁስለኛውን እያዝረከረከ በየጢሻው እየቀበረም ያሰበውን ሳያሳካ የጀግናዊ ፋኖን ምት መቋቋም ባለመቻሉ የጣለውን እየጣለ ወንብሪ ማርያም ተብላ የምትጠራው ቅድስት ቤተ ክርስቲያን ውስጥ በመመሸግ እንዳይወጣ ሆኖ ተገቦ እንደሚገኝም ተጠቁሟል። በአጽንኦት አስበው ትርፍና ኪሳራቸውን አገናዝበው የሚንቀሳቀሱት የግዙፉ የ44ኛ ክፍለ ጦር ጀግኖች ተስበው የገባው ዘራፊው ቡድን በከበባ ተቀጥቅጦ በደርዘን የሚቆጠር ክላሹን አስረክቦ ሀያ አንድ ሬሳና ብዛት ያላቸውን ቁስለኞቹን ተሸክሞ በቅድስቷ ቤተ ክርስቲያን ውስጥ መሽጎ እንዲገኝም ሆኗል። የጀግኖቹን ምት መቋቋም ያልቻለው ወንበዴው ቡድን በየአካባቢው ያገኛቸውን ንጹሐን አርሶ አደሮችንና የከተማውን ወጣቶችን አፍኖ በመውሰድ ስድስቶችን አይናቸውን በማጥፋት ምላሳቸውና ብልታቸውን በመቁረጥ በአሰቃቂ ሁኔታ ረሽኗቸዋል ሲል መረጃው ጠቁሟል። በተመታን ቁጥር አማራን የሆነውን ሁሉ ህጻና፣ አዛውንት ሳንለይ እንመታለን እያለ ሲያውጅ የከረመው አረመኔው ቡድን ፎክሮ ወደ ፋኖ ቀጠና ፋኖን ለማጥቃት ቢመጣም ውጤቱ አባሉን እያንጠባጠበ ንብረቱን እያስረከበ ንጹሃን ላይ ጉልበቱን በማሳየት ብቻ የለመደውን የዘር ማጥፋት እርምጃውን አጠናክሮ እንዲቀጥል ተሆኗል ሲልም የ44ኛ ክፍለ ጦር ህዝብ ግንኙነት ፋኖ አለበላወቀ ዘግቧል። በተመሳሳይ መረጃ የአገዛዙ ብልጽግና ሰራዊት በቡግና ወረዳ ህዝብ ላይ አሰቃቂና ዘግናኝ ድርጊት ፈጽሟልም ተብሏል። ከብልጽግና ወንበር አስጠባቂ ሰራዊት አድማ ብተና ፖሊስና ሚሊሻ ጋር ከባድ ትንቅንቅ ስናደርግ መቆየታችን ይታወቃል ያለው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ ግዙፉ ላስታ ጄኔራል አሳምነው ጽጌ ኮር አማራ ጠል የማፊያው ስብስብ 61ኛና 65ኛ ክፍለ ጦር ከፖሊስ አድማ ብተናና ሚሊሻዎች ጋር 3 ዙ 23 አንድ መድፍና አምስት የተለያዩ ሞርታሮችን በመያዝ በምድር አልበቃው ብሎ በሰማይ ቱርክ ሰራሽ የሆነውን ባይራክተር ቲቪቱ ድሮንን በማሰለፍ አንድም ፋኖ ሳይጎዳ በዘመቻ አደም አሊ ወይም አባናደው ግዳን ወረዳ ሙጃ ማርያም ከተማ ላይ በፋኖ ተማርከው ህግምና ሲያገኙ የነበሩትን የራሱን እነ ኮረኔል ዘሪሁን ማሙዬን ጨምሮ ሌሎች ሰባት ንጹሐንን መጨፍጨፉ ከዚህ በፊት መረጃ ማድረሳችንም ሊታወስ ይገባል ሲል መረጃውን ጀምሯል። ይህ የመዋጋት አቅምና ሞራል የሌለው ሰራዊት የከባድ መሳሪያ ቀንቡላዎቹን በዘፈቀደ መወርወር ማህበረሰቡ ላይ እንስሳ እንስሳቶቹ ላይ፣ ሰብሉ ላይ እያሳረፈ እንስሳትን፣ ንጹሐን ዜጎችን እየገደለ የገበሬውን ክምር እያቃጠለ የማህበረሰባችንን አንገት እያስደፋ በመሆኑ ገበሬው ለፍቶ እንዳለፋ እንዳይሆን አስበን ባደረግነው የቅርባ እርምጃ ለተወሰኑ ቀናቶች ገዢ መሬቶችን ወይም ገዢ ቦታዎችን ያዝን። ቢሆንም የአማራን ህዝብ እንደ ግሪሳ እያደቀቀ የሚገኘው የብልጽግና ወንበር አስጠባቂ ሰራዊት ከሰሞኑ በቡግና ወረዳ ህዝብ ላይ አሰቃቂና ዘግናኝ ድርጊትን እየፈጸመ ይገኛል ሲልም ጠቁሟል። መነሻውን ከቡግና ወረዳ አይና ከተማ በማድረግ ወደ 08 ቀበሌ ቅዱስ ሀርቤን በመሄድ የፋኖ እህል ነው በማለት በባንክ ብድር የሚሰራውን የአንድ ምስኪን ነጋዴን 30 ኩምታል ቦሎቄና 35 ኩምታል ባቄላ ወደ ከተማ ጭኖ ወስዶ ለመሸጥ ካጠራቀመበት መጋዘን ውስጥ ጭነው ወስደውበታል ሲልም ጠቁሟል። የተዘጉ ሱቆችንም በመክፈት እንደ ህፃን ልጅ ከረሜላ፣ ጆሊ ጁስ ጭማቂና ብስኩቶችን እንዲሁም የተለያዩ የሱቅ እቃዎችን በልተውና ሰባብረው የተረፈውንም ውጭ ላይ አውጥተው መድፋታቸው እዛው ቅዱስ ሀርቤ ቀበሌ ላይ የአባታ አርበኛ ቤት ነው እያሉ ወደ ማህበረሰቡ ውስጥ በመግባት ሁለት ልጃገረዶችንና የአንድ አባወራ ሚስትን ደፍረው መሄዳቸውንም ተናግሯል። በዚህ የዘራፊነትና የሴሰኝነት ጥሙ ያረካ ያለው የአገዛዙ ሰራዊት ወደ ቀበሌ አስር ቋሮም በመሄድ አማራን እንኳን ትጥቁን ቀበቶን እናስፈተዋለን ብሎ ወደ አማራ ክልል ዘው ብሎ የገባው ሰራዊቱ የ78ና የ84 ዓመት አዛውንቶችን በካራ ማራ ጦርነት የተሳተፉበት የአርበኝነት ማስታወሻቸውን ጓንዴና መሰል መሳሪያዎቻቸውን የአሁኑ የአባት አርበኞች መሳሪያ ነው በማለት ሲወስድ ዱባቸው የግለሰብ ቤትም የቆረቆሩ ቋጠሮ እህል ሳይቀር ከእጅ ወዳፍ በልቶ የሚያድረውን ማህበረሰብን ረሃብ ላይ ያለውን በእርዳታ ያገኘውን እህል ሳይቀር በመኪና ጭነው መውሰዳቸውን፣ ሊጋገር የተዘጋጀ የተቦካ ሊጥንም ሳይቀር ቋሮ ቀበሌ ላይ አውጥተው መድፋታቸውም ተነግሯል። የግፍ ጽዋ ሞልቶ እንዲሉ እዚያው አስር ቀበሌ ላይ ቋሮ በሚባለው አካባቢ የፋኖ ቤተሰቦች ናቸው በማለት የትግላችን ችቦ ለኳሽ ያሳምነው ጽጌ የበኩር ልጅ አብሪ ኮከቦች የሆነውን የአርበኛ ኮማንዶ የአምሳ ለቃ ፍቅሩ ሙሉዬ እናት ቤትን በመሄድ እርሳቸውን ሲያጧቸው አጥረውና ቤታቸውን በማቃጠል ንብረታቸውንም በማውደብ የሌሎችንም አርበኞችን ቤቶችና ንብረትም በእሳት እንዲጋይና እንዲወድም ማድረጋቸውም ተነግሯል። የአንድ የአባወራ ሚስትንም ለሁለት ደፍረው የእነ ፍቅሩ ሀገር ነው እያሉ የእህቶቻችንን አንገት አስደፍተው ሄዷል። ተቀብሏል ሲልም እዙ ጠቁሟል። ፋኖን መቅጠም ሲያቅታቸው ሲቪል ማህበረሰቡ ላይ ግፍ መፈጸማቸውን የቀጠሉበት ሲሆን አይና ኢየሱስ ከተማ ላይ አንዲት ሴትን ለሶስት የደፈሯት ሲሆን መሰረት የሚባልን የአእምሮ ህመምተኛ ወጣትንም የፋኖ መረጃ ነ በሚል ተልካሻ ምክንያት በማንበርከክ በስምንት ጥይት ደረቱና ጭንቅላቱ ላይ አከታትለው በመተኮስ ረሽነውታልም ብሏል። የአይና ኢየሱስ ቤተ ክርስቲያን መጠበቂያ የነበረና ከአጼ ያለው ዘመነ መንግስት ጀምሮ የነበረውን ጓንዴ መሳሪያም አሁን ላይ በቤተ ክርስቲያኗ በቅርስነት የተቀመጠውን የቤተ ክርስቲያኗ ክብርና ስርዓትንም በሚያንቋሽሽ መልኩ በከስክስ ጫማቸው ለምእመናን እንኳን በማይፈቀድ በሚቀድ መልኩ ወደ ቤተ መቅደሷ ድረስ በመግባት የወሰዱ መሆኑ ሲረጋገጥ የቤተ ክርስቲያኗ ቅጥር ግቢ ውስጥም መካነ መቃብራትን ሳይቀር እየቆፈሩና እያስቆፈሩ ፋኖ የደበቀውን እናገኛለን እያሉ ትኩስ መካነ መቃብርን እየፈነቀሉ ከአማራ ማህበረሰብ እሴት ባፈነገጠ መልኩ የሙታንን ነፍስ እረፍት እየነሱ ይገኛሉ ብሏል። በመጨረሻም ዘርህ፣ ማንነትህ፣ እሴትህ፣ ባህልህና ወግህ ከምድረገጽ እንዲጠፋ የተፈረደብህ የአማራ ህዝብ ሆይ የግፍ ጽዋው ሞልቶ እየፈሰሰ መሆኑን የተረዳኸው መሆን ይገባል።

በሚል መልእክት እኛ ልጆችህ የጄኔራል አሳምነው ጽጌ ስትንፋሶች የአጼ ሚኒሊክ የአጼ ቴዎድሮስና የአርበኛ በላይ ዘለቀ ወራሽ የልጅ ልጆች እና የልጅ ልጆች ለአንዴና ለመጨረሻ ጊዜ የብልጽግናውን ስርዓትና ጀሌዎቹን ስትንፋስ ለመቁረጥና የህዝባችንን እንባ የምናብስበት ቀን ቅርብ መሆኑን ልናረጋግጥልህ እንወዳለን ሲሉ በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ስር የግዙፉ የጄኔራል አሳምነው ጽጌ ኮር ምክትል አዛዥ የሆኑት አርበኛ ኮማንዶ ሀምሳ አለቃ ፍቅሩ ሙሉዬ መልእክታቸውን አስተ

የሚሊሻ አባል ሆነው ከብልጽግና አገዛዝ ጋር በመተባበር ወገናቸው የአማራ ህዝብ ላይ የዘር ማጥፋትን እየፈጸሙ እንደሆነ የገባቸው የአማራ ልጆች አገዛዙን እየከዱ በስፋት ፋኖን እየተቀላቀሉ መሆኑም ተጠቁሟል። በዚህም ከነሙሉ ትጥቃቸው በመደራጀት በላጎ ተወርዋሪ ሻለቃን የተቀላቀሉ የሚሊሻ አባላት በብልጽግና አጠራር ሰላም አስከባሪ የነበሩት ሁሉም ወደ ፋኖ መምጣት ነው የሚፈልገው። እኛም ፋኖን በመቀላቀላችን እጅግ ላቅ ያለ ደስታ ተሰምቶናል ሲሉም ተናግረዋል።